ጤና ይስጥልን፣ ክቡራትና ክቡራን ተመልካቾቻችን እንደምንውላችኋል። ስድስት ሰዓት ሆነው ዜና ኢትዮጵያ ከመላው ኢትዮጵያ አሁን ተጀምሯል። እስከ ስምንት ሰዓት ድረስ ከእናንተ ከተወዳጅ ተመልካቾቻችን ጋር ቆይታ የምናደርግ ይሆናል። የሮዛ መኮንን ባልደረባ ያሸናፊ እንዳለ አብረናችሁ ነን። የተለያዩ የሀገር ውስጥና የውጭ ጉዳዮችን እያደረስናችሁ አብረን እንዘልቃለን። ምን ምን ጉዳዮች ይዛችኋል ካላችሁን፣ በጥቂቱ ነገራችሁ። ፕሬዚዳንት አጽቀ ሥላሴ በአፍሪካ ጠንካራ ህገ መንግስታዊ ስርዓት መገንባትና የሀገረ መንግስት ግንባታን ማጠናከር እንደሚገባ ተናገሩ። በአፍሪካ ቀንድ ዘላቂ ልማት እንዲረጋገጥ የቀጠናው ሀገራት ለጋራ ልማትና እድገት በራቸውን ክፍት ሊያደርጉ እንደሚገባ ምሁራን ገለጹ። የዋግ ኅምራ ብሔረሰብ አስተዳደር አርሶ አደሮች በምግብ ራስን ለመቻል በበጋ ስንዴ ልማት ላይ ትኩረት ማድረጋቸውን ገለጹ። ከውጭ ከመረጥንላችሁ ጉዳይ የሩሲያ ፕሬዚዳንት ቭላድሚር ፑቲን ከአሜሪካን ፕሬዚዳንት ዶናልድ ትራምፕ ጋር በሞስኮው ከመወያየታቸው በፊት ከዩክሬን ግዛቶች ይገባኛል የሚሉትን በእጥፍ እንዳሳደጉ ተገለጸ። ከዚህ ከዋናው ስቱዲዮ ከያዘናቸው ዘገባዎቻችን በተጨማሪ ደግሞ በቀጥታ መስመራችን ላይ ተገኝተው ተጨማሪ መረጃዎችን የሚያደርሱን ሪፖርተሮቻችንና እንዲሁም ደግሞ እንግዳም አለን። ፕሬዚዳንት አያዝቀ ስላሴ በአፍሪካም ጠንካራ ህገ መንግስታዊ ስርዓት መገንባትና የሀገረ መንግስት ግንባታን ማጠናከር እንደሚገባ ተናግረዋል። አራተኛው የአፍሪካ ህገ መንግስታዊ ፍርድ ቤቶችና መሰል ተቋማት ዓለም አቀፍ ሲምፖዚየም በአዲስ አበባ ሲካሄድ ነው ፕሬዚዳንቱ ይህን የተናገሩት። ከዚህ ጉዳይ ጋር በተያያዘ ወደ በኋላ ሪፖርተራችን አባዲ ወይና ተጨማሪ መረጃዎችን የሚያደርሰን ነው የሚሆነው። ከዛ በተጨማሪ ወደ ሀረር እናምራና በሀረሪ ክልል በዘንድሮ የትምህርት ዘመን 67 ትምህርት ቤቶች ላይ ተግባራዊ የሚደረግ የትምህርት ቤት ምገባ መርሃ ግብር ተጀምሯል። ይህ ከተጀመረ በኋላ ምን ውጤቶች ታይተዋል? በሰፊው የምንዳስሰው ነው የሚሆነው የክልሉ የትምህርት ቢሮ ኃላፊ ጌቱ ነገው ከሀረር ስቱዲዮ በቀጥታ መስመራችን ላይ ወደ ኋላ ላይ አግኝተን ተጨማሪ የሆኑ ሐሳቦችን የሚያጋሩን ይሆናል። ከስቱዲዮ ያሉ ዘገባዎቻችንን የምናስቀድም ይሆናል። አብራችሁም ስለቁም የኢፌዴሪ ፕሬዚዳንት ታዬ አጽቀሥላሴ በአፍሪካ ጠንካራ ህገ መንግስታዊ ስርዓት መገንባትና ህገ መንግስትን ሀገረ መንግስት ግንባታን ማጠናከር እንደሚገባ ተናገሩ። አራተኛው የአፍሪካ ህገ መንግስታዊ ፍርድ ቤቶችና መሰል ተቋማት ዓለም አቀፍ ሲምፖዚየም በአዲስ አበባ እየተካሄደ ነው። በዚህ ሲምፖዚየም ከተለያዩ ሀገራት የመጡ የጠቅላይ ፍርድ ቤት ፕሬዚዳንቶችና ከፍተኛ የመንግስት ኃላፊዎች እንዲሁም ባለሙያዎች እየተሳተፉበት ነው እዚሁ እርሰ ጉዳይ ላይ ተጨማሪ የሆነ መረጃ ሊያደርሰን ጉዳዩን እየተከታተለ የሚገኘው ሪፖርተራችን አባዲ ወይናይን በቀጥታ መስመራችን ላይ አግኝተነዋል። እንዴት ቆይታህል አባዲ? እንግዲህ ቀደም ሲል እንዳልነው አራተኛው የአፍሪካ ህገ መንግስታዊ ፍርድ ቤቶችና መሰል ተቋማት አለም አቀፍ ሲምፖዚየም ተጀምሯል። አላማው ምንድን ነው? ፕሬዝዳንትም ተገኝተው መልእክት አስተላልፏል። የመልእክታቸው ይዘት ምንድን ነው? አመሰጋለ ሮዛ፣ አንቺ ምቀረብሽ ነጠቀሽ። አራተኛው የአፍሪካ ህገ መንግስታዊ ፍርድ ቤቶችና መሰል ተቋማት አለም አቀፍ ሲምፖዚየም በዚሁ በአዲስ አበባ እየተካሄደ ይገኛል። በአዲስ አበባ እየተካሄደ የሚገኘው ይህ ሲምፖዚየም እንግዲህ ዛሬን ጨምሮ ለሚቀጥሉ ሶስት ቀናት የሚቆይ ነው የሚሆነው። በዋናነትም ትኩረቱን ያደረገው ህገ መንግስታዊና ሀገረ መንግስት ግንባታ ለአፍሪካ በሚል መሪ ቃል ነው። ይህ ሲምፖዚየም መካሄድ የጀመረው ማለት ነው ከ26 በላይ የሚሆኑ የአባል ሀገራት ተወካዮች ናቸው የተሳተፉበት የሚገኙት። ከ26 ውስጥ ደግሞ ሀያ ሁለቱ የሚሆኑት የጠቅላይ ፍርድ ቤት ፕሬዝዳንቶች ዳኞችን ዘርፉን የሚመለከታቸው የመንግስት የስራ ኃላፊዎች ናቸው እየተሳተፉበት የሚገኙት። ከዛ ባሻገርም ከተለያዩ የዓለም ሀገራት የመጡ በህግ ዘርፍ ላይ የሚንቀሳቀሱ ባለሙያዎች እየተሳተፉበት ይገኛሉ። ከቱርክ፣ ከሩሲያ ከተለያዩ የዓለም ሀገራት የመጡ ባለሙያዎችም እየተሳተፉበት ነው የሚገኙት። ከዛ ባሻገርም ይህ ጉባኤ በተለይም ከዚህ ቀደም በቤኒን ነበር የመጀመሪያ ጉባኤ የተካሄደው። ሁለተኛው ደግሞ በአልጄሪያ፣ ሶስተኛው በሞዛምቢክ ነበር የተካሄደው። አራተኛው ደግሞ በዚሁ በአዲስ አበባ በአፍሪካ ህብረት ቅጥር ግቢ ውስጥ ነው መካሄድ የጀመረው ማለት ነው። እንግዲህ ይህ ሲምፖዚየም በተለይም ደግሞ አፍሪካ ያለውን ጠንካራ የሆነ ህገ መንግስት ለመገንባትና የሀገረ መንግስት ግንባታን ለማጠናከር አላማ አድርጎ ነው መካሄድ የጀመረው ማለት ነው። በሀገራት መካከል ያለውን ልምድ ለመለዋወጥ ሀገራት የሚሰሩትን ስራ እንዴት ማጠናከር እንዳለባቸው፣ በዘርፉ የሚስተዋሉ ክፍተቶችን እንዴት ማስተካከል እንደሚገባቸው እና በቀጣይ የአፍሪካውያን ተጠቃሚ ለማድረግ የሚያስችሉ ህገ መንግስታዊ ስራዎችን እንዴት ማጠናከር ይገባል በሚል ዙሪያ ላይ አላማ አድርጎ ነው ይህ ሲምፖዚየም መካሄድ የጀመረው ማለት ነው። በተለይም ደግሞ በአዲስ አበባ መካሄዱ ከፍተኛ አስተዋጽኦ እንዳለው ተገልጿል። አጠቃላይ ኢትዮጵያ ተቋማትን በማጠናከርና የህገ መንግስት ስርዓትን ጠንካራ ለማድረግ በርካታ ስራዎችን እየሰራች እንደምትገኝ ነው በዚህ መድረክ የተገለጸው ማለት ነው። በተለይም በዚህ መድረክ ተገኝተው ንግግር ያደረጉት የኢፌድሪ ፕሬዚዳንት ታዬ አጽቀ ሥላሴ አፍሪካ በተለይም ይህ መድረክ መዘጋጀቱ በአፍሪካ ያለውን የፖለቲካ ምህዳር ይበልጥ ለማስፋት ከፍተኛ አስተዋጽኦ እንዳለው አንስተዋል ማለት ነው። ከዛ ባሻገርም በአፍሪካ ሀገራት መካከል ያለውን የህገ መንግስታዊ ስርዓት ይበልጥ ለማጠናከርና ከዛ ባሻገርም በሀገረ መንግስት ግንባታ ላይ የሚሰሩ ስራዎችን ይበልጥ ለማጎልበት ይህ መድረክ መዘጋጀቱ ከፍተኛ አስተዋጽኦ እንዳለው አንስተዋል። ልምዶችን ለመለዋወጥ ልምዶችን ለመቅሰም ከፍተኛ ምርታ ይኖራል ተብሎ እንደሚጠበቅ ነው ፕሬዚዳንቱ ሲያነሱ የነበሩት። በተለይም ደግሞ ህገ መንግስታዊ ያልሆኑ አስራሮች በተለያዩ የአፍሪካ ሀገራት በየጊዜው ይካሄዳሉ። በተለይም ደግሞ የአፍሪካ ሀገራት ላይ በተለያዩ ሀገራት ላይ ማለት ነው የመፈንቅለ መንግስትን ጨምሮ በርካታ ህገ መንግስታዊ ያልሆኑ ተግባሮች ይከናወናሉ። ይህ ደግሞ መከላከል የሚቻለው ጠንካራ የሆነ ህገ መንግስት በመፍጠር እና ተቋማትን ጠንካራ በማድረግ በሀገረ መንግስት ግንባታ ላይ ያለውን ሚና ይበልጥ በማጠናከር ስለመሆኑ አነስተዋል። በዚህ ረገድም ኢትዮጵያ በተለይም ከጥንት ጀምሮ ዲሞክራሲያዊ ስርዓት ለመገንባት ስራዎችን ስትሰራ እንደነበር አንስተዋል እንደ ፍትሐ ብሔር እንዲሁም ደግሞ የገዳ ስርአትን ተጠቃሽ አድርገው ፕሬዚዳንቱ ሲያነሱ ነበር። እነዚህ ስርአቶች ከጥንት ጀምሮ ኢትዮጵያውያን በኢትዮጵያን መካከል ያለውን አንድነት በኢትዮጵያን መካከል ያለውን ሰላም ይበልጥ ለማጠናከር ከፍተኛ ትኩረት እንደነበራቸው ሲያነሱ ነበር። ከዚህ ባሻገርም የኢትዮጵያ መንግስት ተቋማትን በማጠናከር እንደ ፍርድ ቤቶች የመሳሰሉ ተቋማትን ጠንካራ ሆኖ እንዲወጡ በማስቻል አጠቃላይ በአፍሪካ ያለውን በኢትዮጵያ ያለውን የህገ መንግስታዊ ስርአትና በሀገረ መንግስት ግንባታ ላይ ያለውን ሚና አጠናክሮ እየተጫወተ እንደሚገኝ አንስተዋል። በቀጣይም በተለይም ኢትዮጵያ ከተለያዩ የአፍሪካ ሀገራት ጋር በመሆን በ ልምዶቿን እንደምታካፍልና ና በዚህም ደግሞ በአፍሪካ ጠንካራ የሆነ የፖለቲካ ምህዳር ለመፍጠር አፍሪካውያን ያላቸውን ጸጋ ያላቸውን ሀብት ይበልጥ እንዲያለሙ በማድረግ በአፍሪካ ፍት እንዲሰፍን በአፍሪካ የተለያዩ የብልጽግና ሳቢዎች ተግባር እንዲደረጉ ና እንድትበለጽግ ለማስቻል የሚሰሩ ስራዎች ይበልጥ እንዲጠናከሩ ና አጠቃላይ ደግሞ ይህ ጉባኤ ወይም ደግሞ ይህ ሲምፖዚየም መዘጋጀቱ ትልቅ ለውጥ እንዳለው አንስተዋል ማለት ነው። እንግዲህ የአጠቃላይ የኢትዮጵያ የጠቅላይ ፍርድ ቤት ፕሬዚዳንት ድርስ ምህረት ተገኝተው ንግግር አድርገው ነበር። እሳቸው እንደገለጽ ከሆነ ይህ መድረክ በአፍሪካውያን መካከል ያለውን ወንድማማችነት ለማጠናከር ና ፍትሕ ለማስፈን ከፍተኛ ምርታ እንዳለው አንስተዋል። በተለይም ደግሞ ፍርድ ቤቶች ሪፎርም በማድረግ ወይም ደግሞ እንዲያሻሽሉ በማድረግ በርካታ ለውጦች እየታዩ ስለመሆኑ አንስተዋል። ይህ ደግሞ በአፍሪካውያን መካከል ወንድማማችነትን በማስፈረገድ ጉልህ ሚና እንደሚጫወት አንስተዋል ማለት ነው። ይህ ሲፖዚም እንግዲህ ዛሬን ጨምሮ ለሚቀጥሉ ሶስት ቀናት ነው የሚቆየ በሶስት ቀናት ቆይታውን በርካታ ሁን ቤቶች የሚያስተናግዱ ይሆናል። ባለሙያዎች የተለያዩ ጽሁፎችን የሚያቀርቡ ይሆናል። ልምዶችን የሚቀሳሰቡበት ይሆናል ተብሎ እንደሚጠበቅ ነው እንግዲህ ዛሬ በነበረው መድረክ የተገለጸው መልካም አባዲ እናመሰግናለን ለመረጃዎቹ መልካም ቀን ይሁንልን በሐረሪ ክልል በዘንድሮ የትምህርት ዘመን 67 ትምህርት ቤቶች ላይ ተግባራዊ የሚደረግ የትምህርት ቤት ምገባ መርሃ ግብር ተጀምሯል መርሃ ግብሩ 40 ሺህ የሚጠጉ ተማሪዎችን ተጠቃሚ የሚያደርግ መሆኑን የክልሉ ትምህርት ቢሮ አስታውቋል የምገባ መርሃ ግብሩ የትምህርት ሳትፎን ከማሳደግ ባለፈ የተማሪዎች የትምህርት ቅበላና ጥራትን ለማጎልበት ፋይዳው የጎላ መሆኑ ተጠቁሟል እንቀጥላለን ። አሁንም ዜና ኢትዮጵያችንን ወደ እናንተ እያደረሰን እንገኛለን። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰጡን እንግዳ ቀደም ሲል አስተዋውቀናችኋል። እሳቸውን አግኝተን ተጨማሪ የሆኑ ማብራሪያዎችን ጠይቃለን። የክልሉ የትምህርት ቢሮ ኃላፊ ጌቱ ነገው ናቸው። ከሀረር ስቱዲዮ በቀጥታ መስመራችን ላይ አግኝተናችኋል። እጅግ አድርገን እናመሰግናለን አቶ ጌቱ በዚህ ሰዓት ማብራሪያውን ሊሰጡን ስለወደዱ በክልሉ የተማሪዎች ምገባ መርሃ ግብር ከተጀመረ በኋላ የመጣው ለውጥ እንዴት ይገለጻል? እሱ ላይ እስኪ ትኩረት አድርገው ጥቂት መረጃዎችን ያጋሩኝ። እሺ አመሰግናለሁ፣ እድሉን ስለሰጣችሁኝ። እኔም ያው የሀረሪ ክልል ትምህርት ቢሮ በተመለከተ ከተማሪዎች የመገባመር ግብር ጋር ተያይዞ እስካሁን የመጡ ለውጦችን ለማየት ሁለት ነገሮችን አያይዤ ማንሳት እፈልጋለሁ ማለት ነው እነዚህም ሁለቱ ነገሮች አንዱ የትምህርት ጥራትን ከማረጋገጥ አንጻር ያመጣናቸው ለውጦች ከዚህ ከምገባ መርሃ ግብር ከማስጀመር ከመስጠታችን አንጻር፣ ሁለተኛው ከማህበረሰባችን አንጻር የተገኙ ውጤቶች ምንድን ናቸው የሚለውን አያዤ ለማንሳት ነው የምፈልገውና የመጀመሪያው እንዳነሳዎት የትምህርት ጥራትን ከማረጋገጥ አንጻር በተለይ በክልላችን ይህን የምገባ መርሃ ግብር ከጀመርን ጊዜ ጀምሮ ተማሪዎቻችን በትምህርታቸው ንቁ ተሳትፎ እንዲኖራቸው ከማስቻል አንጻር ትልቅ ውጤት ያመጣንበት ነው ማለት ይቻላል። ከዚህ ጋር ተያይዞ የተማሪዎች የትምህርት ቤት የመምጣት ቁጥር የጨመረበት ሌላኛው ውጤታችን ብሎ መለካት የሚቻልበት ሁኔታ አለ። ከዚህ ጋር በተያያዘ ተማሪዎቻችን በክፍል ውስጥ በመማር ማስተማር ሂደት ውስጥ የመማር ማስተማሩን ተሳትፎ የበለጠ በንቁ ትኩረት ሰጥተው እንዲከታተሉ ከማድረግ ና ውጤታቸውን እንዲያሻሽሉ ከማድረግ አንጻር ትልቅ ውጤት ያገኘንባቸው ናቸውና ከዚህ ጋር የተማሪዎቻችን ውጤት መጨመር ከየክፍል መጠን ማቋረጥ፣ የክፍል መጠን መድገም፣ መቅረትን የመሳሰሉትን የቀነሰበት ሁኔታ እና የተማሪዎች ከክፍል ክፍል የማለፍ ምጣኔ የጨመረበት ሁኔታዎች ያሉ መሆኑን በውጤቱ ገምግመን ያገኘናቸው ናቸው ማለት ነው። ሌላኛው የትምህርት ክፍለ ጊዜ ብክነት ማለት ነው። ይሄ የምገባ መርሃ ግብር ከተጀመረ ጊዜ ጀምሮ ተማሪዎቻችን በትምህርት ቤት በሰዓት በመገኘት የትምህርት ክፍለ ጊዜን ብክነትን ያስቀረንበትና የትምህርት ክፍለ ጊዜ የቀነሰበት ሁኔታ ሌላኛው ውጤታችን ነው ብሎ ማንሳት ይቻላል ማለት ነው። ሌላው የተማሪዎች የአመጋገብ ስርዓት ነው። የተማሪዎች የተማሪ የምግብ ስርዓት አጠቃቀማችን እንዲሻሻል የተመጣጠነ ምግብ እንዲያገኙ ከማስቻል አንጻር የምግብ ስርዓታችን ከማረጋገጥ አንጻር ይሄንንም ሌላኛው ውጤት ያገኘንባቸው ዘርፎች ናቸው ብሎ ማንሳት ይቻላል። ሌላው ሶስተኛ ማነሳው በተማሪዎች መካከል የአብሮነት፣ የእርስ በርስ የወንድማማችነት፣ የህትማማችነት፣ የአንድነት እሴቶች እንዲጎልበት ያስቻለበት ሁኔታ ተፈጥሯል ማለት ነው። ሁለተኛው ማነሳለች እንግዲህ ከማህበረሰብ አንጻር ነው። ይሄ ከትምህርት ጥራት አንጻር፣ ትምህርት ጥራትን ከማረጋገጥ አንጻር እነዚህ ድርሻዎችን እነዚህ ውጤቶችን አግኝተናል ማለት እንችላለን። ከማህበረሰብ አንጻር ደግሞ ያገኘናቸው ውጤቶች ምንድን ናቸው ብለን ስናያቸው እንደ ክልላችን በተለይ ለአቅመ ደካማ ቤተሰብ ለሆኑ ልጆች ትምህርታቸውን በአግባቡ እንዲከታተሉ ከማሰል አንጻር ማህበራዊና ኢኮኖሚያዊ ድገፍ እንዲሰጥ ያደረገበት ሁኔታዎች አሉ ማለት ነው። ሌላው በክልሉ ውስጥ በክልሉ ህዝብና በክልሉ መንግስት መካከል መተማመንን የበለጠ ከፍተኛ እንዲሆን አድርጎታል ማለት ነው። ምክንያቱም መንግስት ምን ያህል ትምህርት ቤቶችን ከደገፈ ትምህርትን ከደገፈ፣ ተማሪዎች በምን አይነት አግባብ ውጤታቸውን ማሻሻል እንደሚችሉ ማህበረሰቡ እየተገነዘበ መጥቷል ማለት ነው። ይሄ ማህበረሰቡ በመንግስት ላይ ያለውን አመኔታ ጭምር እንዲያሳድር ያደረገበት ነው ብሎ መውሰድ ይቻላል። ና ያው የሚሰሩ ስራዎች በተለይ የዚህ የምገባ መርሃ ግብሩ በመንግስት ብቻ ይሰራል ተብሎ አይታሰብም። ምክንያቱም ለዚህ የተለያዩ ባለድርሻ አካላት ተሳትፎ ይኖራቸዋል ና በክልል ውስጥ አጠቃላይ በዚህ በምገባ መርሃ ግብር ውስጥ የባለድርሻ አካላት ተሳትፎ እንዴት ነው የሚገለጸው? ውጤቱን አንስተናል። የእነሱ ተሳትፎ ውስጥ እንዴት ይገለጻል የሚለውን ደግሞ አጠራ አድርገን ብናነሳ በጣም ጥሩ። የባለድርሻ አካላት ተሳትፎ ወሳኝ ነው ማለት ነው። በተለይ መርሃ ግብሩን መንግስት ብቻውን ከግብ ሊያደርስ ስለማይችል የባለድርሻ አካላቱ ተሳትፎ በዚህ ላይ ወሳኝ ነው ማለት ነው። ሰው ይሄንን የባለድርሻ አካላትን ከማሳተፍ አንጻር የሀብት አሰባሰብ ስልታችን በመዘርጋት ሌሎች ስልቶችን በመንደፍ ነው ስራዎቻችን ስናከናወን የነበረው ማለት ነው። ሶ ይሄ ምን አለን ብለን ነው ወደ ማህበረሰቡ የገባ ነው። ማህበረሰባችን የመርዳት የመደገፍ እሴት አለው። ይሄንን ብንጠቀምበት ከማህበረሰቡ ትምህርት የተማሪዎችን ምገባ ሊደግፉን ይችላሉ፣ ሊረዱን ይችላሉ በሚል አንድ ቁና እህል ለአንድ ተማሪ በሚል ኢኒሽቲቭ ማህበረሰቡ ይሄን ድጋፍ እንዲደግፍ አድርገናል ማለት ነው። ሶ ይሄን ከማድረጋችን አንጻር ማህበረሰቡ ራሱ በሀገር ውስጥ፣ በሀገር ውጭ ከዲያስፖራዎችንም ተጠቅመን አትሊስት አንድ ትምህርት ቤትን አንድ ማህበረሰብ የያዘበት ሁኔታዎች አሉ ማለት ነው። አንድ ትምህርት ቤት ወስዶ ራሱ እንዲመግብ ያስቻልባቸውን በርካታ ተግባራቶችን ያከናወናባቸውና ባለድርሻ አካላቶች በዚህ ላይ የበኩላቸውን ድርሻ እንዲወጡ ያስቻልባቸው ሁኔታዎች አሉ ማለት ነው። ሶ ይሄንን በዚህ አያይዘን ነው እየሰራን ያለ ነው እና ማህበረሰቡ የራሱን ድርሻ እንዲወጣ ከማድረግ አንጻር አንድ ቁና እህል ለአንድ ተማሪ የሚል ኢኒሽቲቭ በክልላችን ፈጥረን በዚህ አይነት መልኩ የማህበረሰብ ድጋፍ እያሰባሰበን ተማሪዎቹ አመቱን ሙሉ እንዲመገቡ የማድረግ ስራዎችን እየሰራን ያለነው ማለት ይቻላል ማለት ነው። መልካም። የሐረሪ ክልል ትምህርት ቢሮ ኃላፊ ጌቱ ነገ ከሐረር ስቱዲዮችን በቀጥታ መስመራችን ላይ ተገኝተው ለሰጡን ማብራሪያ ከልብ ነው የምናመሰግነው። ጥሩ ቀን ይሆነለት። መልካም ለሁላችን። መልካም። ቀጥለናል። ዜና ኢትዮጵያችን ወደ እናንተ መድረሱን እንደቀጠለ ነው። በዝርዝር ወደያዝናቸው ርዕሰ ጉዳዮች እንሻገርም። በአፍሪካ ቀንድ ዘላቂ ልማት እንዲረጋገጥ የቀጠናው ሀገራት ለጋራ ልማትና እድገት በራቸውን ክፍት ላይ አድርጎ እንደሚገባ ምሁራን ተናገሩ። ኢትዮጵያ የባህር በር ጉዳይ በቀጠናው ሀገራት ይሁንታን እንዲያገኝም ዲፕሎማሲያዊ ጥረቶችን ቀጣይነት ባለው መልኩ መተግበር እንደሚገባ ተመላክቷል። ሚካኤል ክሶፍ ሀገራት በተለያዩ ጉዳዮች ላይ የሚያደርጓቸው የኢኮኖሚ የፖለቲካና የሌሎች መስኮች ትብብር የጋራ እድገትን ለማረጋገጥ የሚያስችል ነው። ኢትዮጵያ በምትገኝበት ቀጠና ከራሷ አልፋ ከጎረቤት ሀገራት ጋር ተሳስሮ ለማደግ ያላት የጸና አቋም ከአፍሪካ ሕብረት የጋራ እድገት ማዕቀፍ ጋር እየተጣጣመ ነው። ከአፍሪካ ሕብረት ከኢጋድ ከአለም አቀፉ ማህበረሰብ ደግሞ ፍላጎት አንጻር ኢትዮጵያን ትልቅ መድረክ ያስደረጋል። ሀያ ስልሳ ሶስት መመልከት እኮ የአፍሪካን ዩኒየን ጎል መመልከት ይፈልጋል። ነጻ የቀጠና መፍጠር ትስስር መፍጠር ይፈልጋልና እንዲህ አይነት ውህዶች የሚመጡ በነጻ አይደለም። ለምሳሌ በአግሪመንትም ብትሆን አብራ ወደ ባል ምታ ስትመጣ ከጅቡቲ አዲስ አበባ ያለውን እኮ መንገድ ማየት ይችላል። ሪልዌይ እኮ ኮርፖ መሰረት ጠንካራ እኮ መሰረት አለ። በጅቡቲ ተስማምተን ስንጠቀም፣ ነገ በኤርትራ ባጋ ብንጠቀም፣ ነገ በኮኬንያ ጋር ብንጠቀም፣ ለሙን ብንጠቀም ጠንካራ መሰረት ልማቶች ይጠናክራሉ። የአፍሪካ ቀንድ ሀገራት በአመዛኙ በድንበር ተሻጋሪ ወንዞች የተሳሰሩ በተለይም በተለያዩ ሀገራት የሚኖሩ ተመሳሳይ ሕዝብ ባህልና ተቀራራቢ ስነ ልቦና ያላቸው ናቸው። የእነዚህ ሀገራት ጣፈንታ በእጅጉ የተሳሰረ በመሆኑ ሀገራቱ ለጋራ ልማትና እድገት በራቸውን ክፍት ሊያደርጉ እንደሚገባ ይገለጻል። በተለያዩ አመታት ጎረቤት ሀገራት የኢትዮጵያን ድጋፍ በፈለጉባቸው ጊዜያት ሁሉ ኢትዮጵያ ለሀገራቱ ሰላምና መረጋጋት የነበራት ሚና ከፍተኛ ነው። በባለፉት የለውጥ አመታት ውስጥ ደግሞ በአካባቢው ሁሉ አቀፍ የሀገራት ትብብር እንዲጎለብት የጀመረቻቸው ስራዎች ግንኙነቱን ይበልጥ የሚያጠናክር ሆኖ ይነሳል። ኢትዮጵያ እድገት ደግሞ ብቻውን ከሆነ ኤርትራ የተራበ ሶማሌ ችግር ላይ የወደቀ ከሆነ ትርጉም የለውም። ምክንያቱም ህዝቡ አንድ ነው። ትርጉም እንዲኖረው ካስፈለገ ኢትዮጵያ የአድዋ ጦርነት የአድዋ ድል ካስመዘገበችው ቀጥሎ አሁን ሁለተኛው አድዋ ህዳሴው ግድብ ነው። ህዳሴው ግድብ የምናመነጨው ሀይል ደግሞ ከኛም አልፎ ለጎረቤት ሀገራት የኢነርጂ ትሩፋት ያለው ኢነርጂ ካገኙ ደግሞ እነኛ ጎረቤት ሀገሮቻችን ኢንዱስትሪ መመስረት ይችላሉ። ኢንዱስትሪ ከሆነ የስራ እድል ይፈጥራሉ። ኢኮኖሚያቸው ያደርጋል። በዚህም ኢትዮጵያ ባህር በር አገኘች ማለት እነሱም ያደርጋሉ። ስለዚህ የሰጡ መቀበል መርህን ጎረቤት ሀገሮች ሊቀበሉት፣ ሊገነዘቡት ሊፈጽሙት ይገባል። ኢትዮጵያ ሕጋዊና ታሪካዊ የባለቤትነት ድጋፍ ያለው የባህር በር ጥያቄዋን እያቀረበችበት ያለው መንገድም የሀገራት ሉዓላዊነትን ያከበረ መሆኑን ጠቁሟል። ኢትዮጵያ በሰላም በድርድር አብሮ የማደግ ያላ ፍላጎትንም ያሳያልና መርህን፣ በተለይ ደግሞ የሌሎችን ሶቨርኒቲ በማክበር ድንበር ጥሼ ልሄድ አላለችም። ኢትዮጵያ ወይም ሄት ትናንት የኔ ነውና፣ ዓለም አቀፉ ማህበረሰብ በሕግ መሰረት ይዳኘ ብላ ነው የመጣችሁ ና ሰላምን ከማስከበር አንጻር የአገርኞቹን ነጻነት አግባ በህግ የመገዛት ባልም የመጣችበትን የብዙ ዓመት የፖለቲካ ሂደትንም ጠንካራ አቋሚ የሚያሳይ ነው። በቀጠናው ዘላቂ ልማት እንዲረጋገጥ ለጋራ ልማትና ትብብር በተግባር የሚገለጥ ቁርጠኝነት ከሀገራት እንደሚያስፈልግ ተጠቁሟል። የዋግ ህምራ ብሔረሰብ አስተዳደር አርሶ አደሮች በምግብ ራስን ለመቻል በበጋ ስንዴ ልማት ላይ ትኩረት ማድረጋቸውን ተናገሩ። በብሔረሰብ አስተዳደሩ ከ2500 ሄክታር መሬት በላይ ስንዴን በበጋ መስኖ ለማልማት ታቅዶ ወደ ስራ መገባቱም ተገልጿል። ሳሙኤል ወርቃየሁ ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ እያደረገች ባለችው ጉዞ ውስጥ የበጋ ስንዴ ልማት ትልቅ ድርሻ ይይዛል። እንደ አገር ባለፉት የለውጥ ዓመታትም ስንዴን በበጋ መስኖ ለማምረት እየተደረገ ባለው ሰፊ ጥረትና እየታዩ ባሉ ለውጦች በአርሶ አደሩ ዘንድ መነቃቃትን ፈጥሯል። በአማራ ክልል በዋግ ኽምራ ብሔረሰብ አስተዳደር የደህና ወረዳ አርሶ አደሮችም ስንዴን በበጋ መስኖ በስፋት እያመረቱ እንደሚገኙ ገልጸዋል። ይሄ ስንዴ ከመጣልን ነው ወዲህ ማዳበሪያም በቀበሌው እየተባበሩ እያቀረቡልን ስንዴም እየቀረበልን አምና በጣም በጣም በተለኝ አምና ዚያ ሀፊቱ አሁን ባለፈውም በጣም ለውጥ ያለው ምርት ነው ያገኘነው። አምና ሌላው በክረምት እኮ አላገኘንም፣ የዚህን ያህል ምርት ያህል አላገኘንም። እኛ ከሸመታና ከሌላ ችግር አውጥቶን የከረመው የዚህ ስንዴ በማዳበሪያና ዘርን በማቅረብ እያደረጉልን እስከ ስምንት ኩንታል እስከ አስር ኩንታል እየተገኘበት ነው ያለን። በወረዳው ለበጋ ስንዴ እየተሰጠ ያለው ትኩረትና የአርሶ አደሩ ተነሳሽነት እያደገ መምጣቱን የሚናገሩት የደህና ወረዳ ግብርና ጽህፈት ቤት ምክትል ኃላፊ አቶ ሞገስ ኃይሌ አርሶ አደሩ የመስኖ ልማትን በማጠናከር በምግብ ራሱን እንዲችል ለማድረግ ወረዳው አስፈላጊውን ድጋፍና ክትትል እያደረገ መሆኑን ገልጸዋል። የመስኖ ስንዴ አሁን ከመደበኛ ከምናከናውነው የስንዴ ምርት በመስኖ የምናከናውነው የምታመነቱ በጣም ከፍተኛ ነው። ስለዚህ ተጨማሪ አርሶ አደሩን የምግብ ዋስትና ለማረጋገጥ እገዛ ያድርጋል ማለት ነው። ስለዚህ አጠቃላይ የመሪያ የመስኖ ስንዴን እንቅስቃሴን ስንመለከት ከአመት አመት የጨመሪያ የመጣበት ሁኔታ ነው ያለው። ወደ 675 ሄክታር አቅደናል። ከዚህ ውስጥ 218 ሄክታር በዚህ እስከዚህ ሳምንት እቅዳችን አክነውናል ማለት ነው። የዋግ ኽምራ ብሔረሰብ አስተዳደር ግብርና መምሪያ የአትክልትና ፍራፍሬ የመስኖ ውሃ አጠቃቀም ቡድን መሪ አቶ ደሳለኛ አዳነ በበኩላቸው በብሔረሰብ አስተዳደሩ ከ2500 ሄክታር በላይ መሬት ስንዴን በበጋ መስኖ ለማልማት መታቀዱን ገልጸዋል። በብሔረሰብ አስተዳደራችን ወደ 2500 ሄክታር የበጋ መስኖ ስንዴ በማልማት 87500 ኩንታል ምርት ለማግኘት አቅደን እየሰራን ነው በሄክታር 35 ኩንታል ታሳቢ በማድረግ ለማምረት ወደ ተግባር ገብተናል። እስካሁን ድረስ እንግዲህ ወደ 693 ሄክታር ማሳ ተለይተዋል። ከዚህ ውስጥ 251 ሄክታር የመጀመሪያ እና ሁለተኛ እርሻ የታረሰበት ሂደት አለ። በዘር ስራ ወደ 23 ሄክታር አካባቢ የዘር ስራ በዘር የተሸፈነ ማሳ አለን ማለት ነው። እስካሁን ድረስ እስካሁን ካለ ነው። በአጠቃላይ እስከ ኅዳር 30 ድረስ እቅዳችንን ለመፈጸም የእያንዳንዱ ወረዳ በቀን ምን ያክል ሄክታር ማቀድ ማረስ አለበት ወይም መዝራት አለበት የሚለውን እቅድ ሰጥተን ወደ ተግባር ገብተናል ማለት ነው። ስንዴን በበጋ መስኖ በማልማት ከአመት አመት ምርታቸውን እያሳደጉ የሚገኙት አርሶ አደሮችም በዘንድሮው የበጋ ወቅትም የተሻለ ምርት ለማምረት እርብርብ እያደረጉ ነው። ያንን ልምድ አድርገን የተሻለ ምርት እናገኛለን በማለት አሁንም ሁለት ጊዜ ከሳክሰናል፣ መሬቱን አልመናል ማዳበሪያም አሁን ይቀርብልናል። ዘርም ቀርቦልናል። አሁንም ከዚያ የተሻለ ደግሞ ወደ አስር ኩንታል እናገኛለን ነው የሚያልና ያለ አንድ ጥማት ሁለት ጊዜ አርሰን ያው ሶስተኛችን አሁን ሶስተኛ እርሻችን አሁንም በላይ ለውጥ እናገኛለን ብለን አስበን ነው ዙሩ አሁን ያደረስ ያለ። በዞኑ በመስኖ እርሻ ከስንዴ ባሻገርም ለሌሎች ሰብሎች ልማትም ትኩረት መሰጠቱ ተገልጿል። ዝርዝር ዘገባዎቻችን ቀጥለዋል። የሴቶች ሙሉ ተሳትፎ የዘላቂ ሰላም ዋስትና መሆኑን የኢትዮጵያ ሴቶች ፌዴሬሽን አስታወቀ። የኢትዮጵያ ሴቶች ፌዴሬሽን ለሀገራዊ ምክክር ኮሚሽን ግብዓት የሚሆኑ አጀንዳዎችን በማሰባሰብ እና በማስረከብ ሂደቱ ውስጥ ዋና ተሳታፊ አካል መሆኑም ተመላክቷል። የኢትዮጵያ ሴቶች ፌዴሬሽን እስካሁን በሀገራዊ ምክክር ኮሚሽን የሄደበት ርቀት፣ የሴቶችን ተሳትፎ ለማሳደግ የተሰሩ ስራዎች እና በቀጣይ ከሴቶች የሚጠበቁ ጉዳዮች ዙሪያ የውይይት መድረክ አካሂዷል። ወይን ሸደጀ ነኝ። ሀገራዊ ምክክር ኮሚሽን የሁሉንም የኢትዮጵያ ክፍሎች ድምፅ ለመስማት በወሰደው ሰፊ እርምጃ የኢትዮጵያ ሴቶች ፌዴሬሽን ቁልፍ ተዋናይ ሆኖ ብቅ ብሏል። ኮሚሽኑ በክልሎችና ከተማ አስተዳደሮች ያካሄደው የአጀንዳ ማሰባሰብ ሂደት ከዚህ በፊት ተገቢው ትኩረት ያልተሰጣቸውን የሴቶች አሰባሳቢ ጉዳዮችን ወደ መድረክ አምጥቷል። የወጣችዋ ሴት ላልወጣችዋ ሴት መቆም አለብን። ብዙ ሴቶች ናቸው ከኋላችን ያሉት። ያልተማረች እናት አለች። ሳትማር ልጇን ያስተማረች እናት አለች ተጎጂ የሆኑ ሴቶች በብዛት ስላሉ የወጣ ነው። ጥቂት ነን እኛ፣ ጥቂቶች እንግዲህ ለነሱ ለነሱ መቆም እንዳለብን ነው። የሴቶች ሚና ያስፈልጋል። ማንኛውም ብሔረሰብ ማንኛውም እንደ ኢትዮጵያዊ የሆነን ሴቶች እኛ ሰላም ስለምንፈልግ በአንድነት ሆነን ሰላም እንፈጠር ነው የምንፈልገው። የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት ዓመታት በሀገሪቱ የሚገኙ የተለያዩ አካላት መካከል በተፈጠሩ የሀሳብ ልዩነቶችና አለመግባባቶች ምክንያት የተፈጠሩ ሀገራዊ ችግሮችን በምክክር ለመፍታት ሲሰራ ቆይቷል። በተለይ የሴቶችን ተሳትፎ ለማጎልበትና በእኩልነት ውይይት እንዲያደርጉ መስራቱም ተገልጿል። ሀገራዊ ምክክር ጉባኤው ከሊቅ እስከ ደቂቅ ነው የሚያሳትፈው። በተለይ ከደቂቅ ነው የሚነሳው ቦተም አፕ የምንለው ከታች ከወረዳ ጀምሮ ሁሉን የምናሳትፍ ስለሆነ ምሁራንን እና ፖለቲከኞቹን የተለያዩ ቦታ ላይ ያሉ እርከን ላይ ያሉ የሃይማኖት መሪዎችን ጨምሮ ስለሆነ የሚሳተፉት። እዛ ላይ ሴቶች ተጠናክረው እንዴት እንደሚወያዩ፣ ምን ላይ እንደሚወያዩ፣ እንዴት ምክንያታዊ እንደሚሆኑ በደንብ ተዘጋጅተው መቅረብ አለባቸውና ብዙ ስራዎች ቢጠብቅም በአሁኑ ሰዓት በጣም አበረታች ሁኔታ ላይ ነው ያለ ነው። የሴቶች እይታ ጥበብና ልምድ በውሳኔ ሰጪነትና በሰላም ግንባታ ሂደቶች ውስጥ ማካተት ለሀገር ዘላቂ መረጋጋት ወሳኝ መሆኑን ፌዴሬሽኑ ያምናልም ተብሏል። በቀጣይም ለልማትና ሰላምና ዴሞክራሲ መረጋገጥ የበኩሉን እንደሚወጣም ተረጋግጧል። በአካባቢው የሚኖር ግጭት ካለ ቅድሚያ የሚጠቁት ሴቶች ናቸው፣ ህጻናት ናቸው። ስለዚህ ይሄን ከመሰረቱ ለማስቀረት የሚያስችል ስራ ከመሰረቱ መፍትሄ ለማስጠት የሚያስችል ስራ መሰራት እንዳለበት ስለምናምን እንደ ኢትዮጵያ ሴቶች ፌዴሬሽን በአንድ በኩል ሴቶች በየአካባቢው ያለውን ሰላም እንዲያጸኑ፣ እንዲያረጋግጡ የድርሻቸው እንዲወጡ፣ በሌላ በኩል ደግሞ ዘላቂ ሰላም እንዲሰፍን ሀገራዊ ምክክር ውስጥ እንደ አጀንዳ ተቀርጾ በየደረጃው ሴቶች የተወያዩበትና በዚህ ረገድ እንደ አጀንዳ ተቀርጾ በአጀንዳነት የቀረበ ነው። ይህንን በአጀንዳነት መቅረቡ በአንድ በኩል ከታች ጀምሮ ውይይት እየተደረገ ስለሆነ ሁሉም የድርሻውን እንዲወጣ ግንዛቤ እንዲፈጥር እድል የሚሰጥ ነው። የኢትዮጵያ ሴቶች ፌዴሬሽን ለሀገራዊ ምክክር ኮሚሽን ግብዓት የሚሆኑ አጀንዳዎችን በማሰባሰብና በማስረከብ ሂደት ውስጥ ዋና ተሳታፊ አካል ነበር። የኢትዮጵያ ሀገራዊ ምክክር ኮሚሽን በኢትዮጵያ ውስጥ ባሉ የፖለቲካ ፓርቲዎች፣ የሲቪክ ማህበራትና የመንግስት አካላት ተነሳሽነትና ጥያቄ በየካቲት ወር 2014 ዓ.ም ወደ ስራ መግባቱ የሚታወስ ነው። የአየር ትራንስፖርት ካርበን ልቀትን ለመቀነስ የሚያግዝ የአዋጭነት ጥናት ይፋ ተደረገም። ዘላቂነት ያለው የአየር ትራንስፖርት ነዳጅ አዋጭነትን የሚያመለክተው ጥናቱ በዓለም አቀፉ የአቪሽን ድርጅት እስከ አውሮፒያኑ 2050 የካርበን ልቀትን ዜሮ ለማድረስ የተያዘውን እቅድ እውን ለማድረግ የሚያግዝ ነው። እንደ ጉሎ ዘይት ያሉ አማራጮችን በመጠቀም የካርበን ልቀትን 80 በመቶ ያህል መቀነስ የሚያስችልና ከአካባቢያዊ ኢኮኖሚያዊና ማህበራዊ ሁኔታ ጋር የሚጣጣም ነውም ተብሏል። ከፈረንሳይ መንግስትና የአውሮፓ ሕብረት ድጋፍ የተደረገለት ጥናቱ ርክክብም ለትራንስፖርትና ሎጂስቲክስ ሚኒስቴር ተፈጽሟል። ሚኒስትሩ ዶክተር አለሙ ስሜም ጥናቱ ኢትዮጵያ ለአየር ንብረት ለውጥ በአረንጓዴ አሻራ እያደረገች ያለችውን አስተዋጽኦ በአቬሽን ኢንዱስትሪውም እውን እንድታደርግ የሚያግዛት ነው ብለዋል። የአየር ትራንስፖርት ኢንዱስትሪው ተወዳዳሪ ሆኖ ለመቀጠል አዳዲስ አሰራሮችን በመከተል ላይ ነው። ይህ ዘላቂ የኃይል አማራጭ ቴክኖሎጂ ምንም እንኳን ውድ ቢሆንም በአገር ውስጥ ለማምረት ታሳቢ ተደርገዋል ሲሉ የተናገሩት ደግሞ የኢትዮጵያ አቪሽን ባለስልጣን ዳይሬክተር ጄኔራል ዮሐንስ አብራ ናቸው። የዓለም ሲቪል አቪሽን ድርጅትን ከመሰረቱ 52 ሀገራት አንዷ የሆነችው ኢትዮጵያ ከ10 ዓመት በኋላም በሚቀጥለው ዓመት መጀመሪያ ላይ በድርጅቱ ኦዲት እንደምትደረግ ታውቋል። እንደ ሪፖርተራችን ሳራ ሳህለስላሴ ዘገባ ኦዲቱ በዋናነት የአቪሽን ደህንነትና አሰራር ላይ የሚያተኩር እንደሚሆንም ተገልጿል። ዜና ኢትዮጵያችን ቀጥሏል። ወደ ውጭ ጉዳዮቹ አልፏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአሜሪካን ፕሬዝዳንት ዶናልድ ትራምፕ ጋር በሞስኮ ከመወያየታቸው አስቀድሞ ከዩክሬን ግዛቶች ይገባኛል የሚሉትን በእጥፍ ማሳደጋቸው ተገለጸ። ፕሬዝዳንቱ ሩሲያ የተኩስ አቁም እንዲታወጅ የምትስማማው ዩክሬን ከሞስኮ የወጣውን መረጃ በመቀበል ወታደሮቿን ከቀጣናው ስታስወጣ ብቻ ነው ብለዋል። ፕሬዝዳንት ፑቲን በደቡባዊ ክሬሚያ የሚገኘው የባህር ሰርጥ ሳይቀር የሩሲያ ግዛት መሆኑን ገልጸዋል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በበኩላቸው ከሞስ የወጣው መረጃ ሩሲያ ጦርነቱ እንዲቋጭ እንደማትፈልግ ያሳያል ማለታቸውን ቢቢሲ ዘግቧል። አሜሪካም በጋዛ እስራኤል ስትቆጣጠር የነበረውን አካባቢ መልሶ ለመገንባትና ዘላቂ ሰላም ለማስፈን እቅድ መያዟ ተገለጸም። የአሜሪካ የውጭ ጉዳይ ሚኒስቴር የፍልስጤምን ግዛት ለሁለት የሚከፍል በሚመስለው እቅድ መያዝ የተፈለገው ደህንነቱ የተጠበቀ ማህበረሰቦች ተብሎ የሚጠራውን የሰላም ቀጠና በጋዛ ለመቋቋም ስለመሆኑ ተናግሯል። ብዙዎች ይህንን አማራጭ እንደሚደግፉ እየገለጹ ሲሆን ሰዎችን በተቻለ ፍጥነት ወደ ተሻለ መጠለያ የማሸጋገር ግብን ለማሳካት ውጤታማው መንገድ ተደርጎም ይወሰዳል ተብሏል። ስለ እቅዱ በግልጽ የተገለጸ ነገ ባይኖርም በጋዛ መልሶ ግንባታ የሚካሄደው በእስራኤል ቁጥጥር ስር ባሉ አካባቢዎች ብቻ መሆኑን ሀማስ አሁንም በሚንቀሳቀስባቸው አካባቢዎች አለመሆኑ ተመላክቷል። አሜሪካ በአሁኑ ጊዜ እየጣረች ያለችው አብዛኛው ሕዝብ በሚኖሩባቸው የጋዛ ክፍሎች ውስጥ መልሶ መገንባት ላይ ያተኮረ መሆኑን የአሜሪካም ቃል አቀባይ ተናግረዋል።